ጅሃን የልጅ የወላጅ አባት ቢሆንም እንኳን የእውነት እሱ በጭራሽ ትክክለኛ አባት እንደሆነ አይሰማኝም። አውቃለሁ፣ መሌክ። ይስሚ ጂሃን ባረገው ነገር ልብሽ እንደተሰበረ ይገባኛል፣ ግን ጂሃን አንቺን የእውነት እንደሚወድሽ በጣም እርግጠኛ ነኝ። ምንም ለውጥ የለውም። እኔን ወደደኝም ጠላኝም ለእኔ ምንም ለውጥ የለውም። ዓለም ብትግለባበት እንኳን እኔ መቼም ጂሃንን ይቅር አልለውም፣ መቼም ቢሆን። ለዛ ነው ለእኔ ጂሃን ሻንሳላ የሚባል ሰው የሌለው። ልክ ነሽ ውዴ፣ በጣም ልክ ነሽ። እኔ አላውቅም። ይሄ ነገር ሁሉ ዝም ብሎ ብቻ ነው የሚመስለኝ። እንደ ራሴ ልጅ ነው የተቀበልኩት። ግን የሚገርም ነገር ነው፣ እንደ ራሴ ልጅ ሳይሆን እንደ እንጀራ ልጅ እየሆነብኝ ነው ያለው። እኔ አያት ሆናለሁ፣ በጣም ደስ ብሎኛል። የኔ ልጅ ግን አልኩት፣ ህልም ነው። ምናልባት ጥሩ ጥሩ አያት በመሆን የልጅ ልጆቼን መካስ ችል ይሆናል ልክ ነው። አልተሳሳትሽም እማዬ። መማይ እንዴት መልክ ማለት እኔ የእውነት አያት ለሆን ነው ማለት ነው አደል ውዴ? ያንን ልጅ ለማቀፍ እችላለሁ ማለት ነው እማዬ። ንሁና እኔ አያቴን ውዴ ብለን እንጠራት ነበር። ያንቺም የልጅ ልጅ ውዴ ብሎ ይጠራሻል። እሱ ውዴ። በጣም ደስ ይላል። ደስ ይላል በጣም ስምሩ ውዴ፣ ውዷ እናቴ፣ የኔ ውድ ልጅ። ስልክ እየጠራ ነው። እዛ ነው። እሺ፣ ሻይ እንድጨምርልሽ ትፈልጊያለሽ? እንዲህ ቆያ እንዲሽ ስልኬ ላንሳውና ትቀጭልኛለሽ። አቤት እማዬ። ሰላም፣ የኔ ውድ፣ እንዴት ነሽ ልጄ? ስምሩ ውዴ፣ ደህና ነኝ እማዬ። አንችስ? እኔም ደህና ነኝ። ያው እንደ ድሮ ከህክመት ጋር አንድ ቤት ውስጥ እየኖርን አንድ አይነት አየር እየተነፈስን ነው። አንቺስ እንዴት ነሽ? አሁንም ያለቃሽ ቤት ውስጥ ነሽ? ተመችቶሻል ልጄ? ቤትሽ ውስጥ ጥሩ ነው ተመችቶሻል እማዬ። ምንድን ነው ነገሩ? ከኔ ጋር አብረሽ ለመኖር ወስንሻል? ንገሪ እማዬ። ቤቱን ደግሞ በጣም ወደሸዋል አደለ? ለዛ ነው እንደዚህ አይነት ጥያቄ የምትጠይቂው። ሱምሩ፣ እባክሽ እንደዚህ አይነት ነገር አትናገሪ። እና ለምን ደወልሽልኝ እማዬ? መልክ እንዴት እንደሆነሽ ማወቅ ፈልጌ ነው። ተለቃለች አዎ ተለቃለች። እኛ አስለቀቅናት። አስለቀቃችኋት? ከማን ጋር? ከኑ ጋር። አዎ። እና የት ነው የምትቆየው? ከአንቺ ጋር እማዬ። ለምንድን ነው በድንገት ጥያቄ የምታበዥብኝ? ምንድን ነው? ውይ ሱምሩ ደግሞ ቆይ፣ ጥያቄ መጠየቅ አልችልም ማለት ነው ልጄ? ማለቴ ልክ ነሽ። አዎ፣ መጀመሪያ ላይ ደነገጥኩኝ። ሕይወታችንን ያበላሹታል ብዬ ፈራሁኝ፣ እና ሁሉንም ነገር ይቀይሩታል ብዬ ነው። ነገር ግን ምንም ቢሆን የልጅ ልጆቼ ናቸው። ገባሽ ስምሩ፣ እኔም እነሱን በጣም ነው የምወዳቸው። ጉቦ መሆኑን? አዎ እንደ ሄድ እንድትፈቅድልኝ ነው። እሺ፣ አሁን ይሄ የተናገርከው ነገር ምን ያህል እንደሚያስጠላ ታውቃለህ? ግን አውቃለሁ። ትልቅ ህልም ነበረ ሴቪ ላይ መሌክ ልጄን በሆዷ ይዛ መጣ ነበር። እኔ ደግሞ የፍች ወረቀቱን እየፈረምኩ ነበር። አንቺኑ ጋር እየሄድሽ ነበር። ደስ ብሎን ነበር። ሁሉም ነገር እንዳዲስ እየጀመረ ነበር። ሁላችንም ተደስተን ነበር። በዛ ላይ ልጃችንን አብረን እያሳደግን ግን እሱ ህልም ነው። በቃ ዝም ብሎ ህልም ደናነ። ግን ጆሃን አይደለውም ከዚህ በኋላ እኔ ደናነ ታውቂያለች ሴቪ ላይ በጣም ሰው መውደድ እንደዚህ ያደርጋል ብዬ በጭራሽ አስቤ አላውቅም። እኔ ፍቅር ሰውን ያድናል፣ የተሻለ ሰው ያደርጋል ብዬ አስብ ነበር። ግን እንደዛ እንዲሆን ፍቅርን ማሳደድ አለብህ። እንደዛ አይመስልህም? አሁንም ለምን እንደዚህ እንደምትሆን አላውቅም። ጃን ሜሌክን እየጎዳት ነው፣ እኔንም እያስጨነከኝ ነው፣ እራስህንም እየጎዳ ነው። ለምን ለምን? ታሐሲኔን ሸርሊ የሚባለው ሰው ቤተሰቤን ሊጎዳ ሲሞክር ምንድን ነው የማደርገው? ዝም ብዬ ልመልከት? ዝም ብዬ ልቁ? እሱ ተናግሯል። እኔ ጠላት ነኝ እና እስከማሸንፍ ድረስ ብሞት አላቆም እያለ ሲዘትብኝ ነበር። እና ምን ላድርግ? ለምን አልገባኝም። ይሄ ሰውዬ ለምንድን ነው እንደዚህ በጣም የሚጠላ? አያቴ እሱንና እናቱን የሆነ ሰዓት በጣም ጎድቷቸው ነበር። ለዛ ነው። ሲቪ ላይ የእውነት እንደዛ ይመስልሃል? በእርግጠኝነት መቼም። ሌላ ምክንያት መኖር አለበችህን ለምሳሌ አላውቅም፣ ግን ያው ሰው መላ ቤተሰቡን የሚጠላው በዛ ምክንያት ብቻ ሊሆን አይችልም ብዬ ነው። ምናልባት እናትን ያውቃት ነበር። ምናልባት የወዳትም ነበር። ግን እናት አባትህን አግብታ ይሆናል። አላውቅም። ብቻ የሌለ ነገር አታውሪ፣ እሺ? ሲቪሌ፣ እሺ። አላውቅም ግን ይሄ ነገር ስለ ገንዘብ ወይም ስለ መዋረድ አይደለም። የሆነ ጥልቅ ስሜት እንዳለበት አውቃለሁ። እንደዛ ይመስለኛል። አላውቅም እንደዛ ሆንም አልሆንም አላውቅም። ግን ጥላቻ ጥርን ወደ ቁስል ሊቀይረዋል። ያቃጥላል፣ ይጎዳልም፣ ያስቀያል፣ የማታውቂውን ሌላ ሰው ያደርግሻል። እኔ የማውቀው ኖና መሌክን ሲጠቀምባቸው እንደነበር ነው። አሁን ይህን ሁሉ እያወኩ፣ ቆይ እንዴት ነው ከእሷ ጋር ልሆን የሚችለው? አሁን አንተ ተነስተህ ሂድ። ግን ብዙም የሚቀየር አይመስል። ኦ አመሰግናለሁ። ብዙ ጊዜ ሴልቹ ያፈላውን ካልሆነ አልጠጣም። ግን ደግሞ አንቺ ስላፈላሹ እኔ አይደለሁም። ታሲን መሌክ ነች ያፈላችሁ። ኦ ጥሩ ነው። የመሌክ እጅ ስለነካው ይጣፍጣል። አሪፍ ነው። ዛሬ ልጅ ስለምትለቀቅ ነው ወደ ስራ ቦታ ያልሄድኩት። ነገ ሊሄድ አይደለ? አዎ አዎ። ምንም እንዳልተፈጠረ ዝም ብለሽ ወደ ስራ ቦታ ሽጪ። ዝም ብለሽ አስመስ ቆሽ። እኔ እንዴት እንደዛ አደርጋለሁ? ምንም እንዳልሆነ እንዴት አስመስላለሁ? በጣም ከባድ ነው እኮ ይከብደኛል። መረጋጋት አለብሽ ሱምሩ። እንደተነጋገርነው ቀስ በቀስ ይሆናል። ለሴልቹክ አንዱ መኪና እንዲያዘጋጅልሽ ይነግረዋል። አይ አያስፈልግም። እኔ እንደለመድኩት በአቶቢስ ሄዳሉ። አታስብ። ደግሞ የመላው ከተማ መነጋገሪያ መሆን አልፈልግም። ያው ሰው ለማውራት ዝግጁ ሆኖ ነው የሚጠብቀው። ልክ ነሽ። ግን ደግሞ ደስ አላለኝ፣ ግን ልክ ነሽ። ልክ ነሽ። እየውልህ አንተ ጥሩ ሰው ነው ታሲ፣ የእውነት በጣም ነው የማመሰግነው ታሲ። ስምሩ፣ እኔ ይሄ ሁሉ ምስጋና ለእኔ አያስፈልገኝም። ምንም ችግር የለውም። ማለት ያው ያው። በል ሴልቹክ፣ መውጣታችን ነው። እሺ ስምሩ፣ ከኑሁ ጋር ነው የምትሄደው። እሺ ታሲን። ግን በሳሪካን በኩል ባንሄድ ይሻላል። እዛ መንገዱን ዘግተውታል። ደኑን እያሰሱት ነው። ለምን? ምን ተፈጠረ? መንገዱን ለምን እንደተዘጋው ቀይ የሆኑ ሰዎች ደን ውስጥ እንደ መቃብር የተቆፈረ ትልቅ ጉድጓድ አገኝተው ነው። እንዴት ማለት? ጉድጓድ ውስጥ አስክሬን ነበር እንዴ? አይ፣ ግን ተቆፍሮ ስለነበር በቅርብ አስክሬን ካለ ብለው አገሩን እያሰሱ ነው። በለው። የማንን አስክሬን ነው የሚፈልጉት? ሰምታል እንዴ ሲል? እኔ አልሰማውም እርግጠኛ አይደለሁም። በቃ እሺ፣ እሺ። እንግዲህ አስክሬን ካለ ያገኙታል አይደል? በይማይ ሄዱ ቀስቀስ በልግባ ሲል፣ ኖ ልጄ፣ ያንን ጉድጓድ ለዛ ሰውዬ የቆፈርከው አንተ ነህ። እርሺውማ እየባክሽ አዎ። ቆይ ግን ደግሞ ደን ውስጥ እንደሚያገኙት እርግጠኛ ነኝ። ምናልባት ዘነበ ቤት ለመጨረሻ ጊዜ እንደመጣ ይደርሱበት ይሆናል። እማዬ፣ ማንም ሰው ደን ውስጥ ምንም ነገር አያገኝም። አታስቢ። በጣም አሰኛለሁ። በጣም ለምንድን ነው ያዘኝሽው? ይሄ እኮ ፍትህ ነው ማ ይህ ሰው የሚገባውን ነገር ነገ ለዛ ሰውዬ አይደለም ነው ያዘንኩት፣ እኔ እኔ ያዘንኩት እዚህ ጉዱስ ስላስገባው ነው፣ ልጄ። ለዛ ነው ልጄ፣ በዚህ እድሜ አንቺን አግኝቼ ማ አሁን ደግሞ በድጋሚ ላጣሽ አልፈልግ። ሁሌም ቢሆን እንጭ ማላደርጉ ነገር ይሄ እኔ ውድ ልጅ አማ እስኪ ምንድን ነው የተፈጠረው? የተፈጠረውን ልየው ስኪምንድነውስረቀምለያየ ነው። ተዘጋጅተሻል? ዝግጁ ነኝ የኔ ውድ ልጅ። ይህንን ጊዜ ለረጅም ጊዜ ስጠብቀው ነበር። መልእክቱ የደረሳቸው ይመስልሻል? አዎ ደርሷቸዋል። አሁን መንገድ ላይ ናቸው። የሆነ ነገር ልንገርሽ። ማየ ይህኔ በጣም ለማወቅ ፈልገው ነው የሚሆነው። በጣም የማየ መኝ ይባስ ነው የሚያብዱት። የኔ ልጅ ይባስ እንሂድ። ወዴት? ምን ማለት ነው ወዴት እማዬ? ወደምንሄድበት ቦታ ነዋ ውዴ። እኔ በራሴ መሄድ የሚሄድ እችላለሁ። አሁን ስለያስብ። እርግጠኛ ነሽ ግን? እርግጠኛ ነኝ ውዴ፣ ከመቼውም በላይ እርግጠኛ። አይዞሽ፣ ሁሉንም ነገር አዘጋጅቻለሁ። ወይዘሮ ስሙ በጣም ነው የማመሰግነው። አሁን አሁን የምጠብቃቸው ሰዎች አሉ። ተውሎ መድረሳቸው አይቀርም። ስለዚህ ትንሽ እንጠብቃቸው። ምንድን ነው እውነት? አብዳለች። የፍቺ ማመልከቻ ስላስገባው ጋዜጠኞች ች አሁን እንደዚህ የምታደርገው የመልስ ምት መሆኑ ነው። ይገርማል። አልቀርባት። የሚገርም ነው። ምንድን ነው እያደረገች ያለችው? መድረኩ፣ ማይክራፎኑ። ለማመን ይከብዳል። እ እሺ መጀመር እንችላለን ሰዎች እንደምታውቁት ለረጅም ጊዜ ከሳሜት ሻንሳላን ጋር ህጋዊ ጋብቻ ውስጥ ነበርኩ። ሳሜት ሻንሳላን የፍቺ ማመልከቻ አስገብቷል አደል? ስለዚህ እንፋታለን። እንግዲህ ይህ ትዳር በፍቺ መገባደድ ይችላል ማለት ነው። ይሄ ደግሞ ምንም ማለት አይደለም። ሆኖም ግን አንድም ሰው የሌላውን ክብር መንካት የለበትም። ይሄ በጣም የሚያስጠላና የሚያሳፍር ነገር ነው። በዛ ደግሞ አዝኛለሁ፣ ምክንያቱም በጣም ያሳፍራል። አሁን እናንተ እዚህ ያላችሁበት ምክንያት ከሻንሰላም ቤተሰብ የደረሰብኝን በጣም የሚያስጠላና አንገት የሚያስደፋ ጥቃትና ስድብ በትክክል በመረጃ ለማጋለጥ ነው። እና ደግሞ ለዚህ ዝግጁ ናችሁ ብዬ አስባለሁ። በእጃችሁ ያለው ዶክመንት እንደሚያሳየው ከሆነ እንግዲህ እነዚህ ዶክመንቶች ምንድን ናቸው? አሳይኝ ማየት እፈልጋለሁ። እኔ ይህንም በማድረጌ የእውነት ነው በጣም አዝኛለሁ። ግን ደግሞ እንደምታዩት ሳሚት ሻንሳላን የልጅ ትክክለኛ አባት እንደሆነ በማስረጃ እንዳረጋግጥ ተገድጃለሁ። የሚገርማችሁ የሁሉ እንዲሁም ቤተሰባችን ውስጥ ያለች አንዲት ከዳተኛ ሴት አለች። የእኛ ልጅ ሀሪካ ሌላ አባት እንዳላት ማለትም ከሌላ ወንድ እንደወለድኳ ታስመስላ ቤታችን ውስጥ ትልቅ መከፋፈልና ጦርነት ፈጠረች። ይሄ ሐሰተኛ ዶክመንት እንዳልሆነ እንዴት እርግጠኛ መሆን እንችላለን? ወይዘሮ ስሙሩ እኛ እኮ ሌላ የዘረመል ምርመራ ውጤታለን። እና የእኛ የዘረመል ምርመራስ ሐሰተኛ ነው እያልሽ ነው? አዎ፣ ይህንን የሚያደረገችው ሴረኛ ሂክመት እዚሁ አለች። ታያለሽ፣ እከስሻለሁ። እውነቴን ነው፣ ከስሻለሁ። በቅርብ ቀን ፍርድ ቤት እንገናኛለን ወይዘሮ ስሙሩ አይሽሺ። ግን ደግሞ አስፈላጊ አይደለም ሂክመት እዬ፣ ምክንያቱም እኔ ቀድሜ ከስሻለሁ እንገናኛለን። ታሪካ ማውራት አትችልም። ዞር በሉ እባካችሁ፣ አትቀጥ። ዞር በሉ በቃ በቃ። አሁን ምንም አይነት ነገር መናገር አትችልም። መቅረጽ አቁሙ እባካችሁ፣ አትቀጥ። አሁን ምንም ነገር መናገር አትፈልግም። ሁላችሁም አሁን አይናችሁን ከፍታችሁ ተመልከቱ እሺ፣ እውነታውን ተመልከቱ። በጣም አደገኛ ነው እና እንዲመርዛችሁ ደግሞ አትፍቀዱ ያለበለዚያ በጣም ከባድ ነገር ላይ ነው የምትወድቁት። ሰዎች ስለመጣችሁ የእውነት በጣም ነው ማመሰግናችሁ። መሄድ ትችላላችሁ። እሺ። እመኝ ይህን ነገር መቼም አልተወውም። ታያለች። እሱ ምሩ። ኧረ ምን ልታደርጊ ነው? ድጋሚ ስሜን ልታጠፊ ነው? ስሜ የፈለግሽውን ነገር ማድረግ ትችያለሽ። ምክንያቱም እኔ ለዚህ ነገር ዋጋ እንዳስከፈልሽኝ አንቺም ዋጋ ትከፍያለሽ። ተግባባን? እስኪ እናያለን። ታያለሽ። በቃ እንሄድ በሉ እንሄድ ሰዎች፣ እንሄድ። ቆይ ለምንድን ነው ለጋዜጠኞች የምታሳውቀው የምትታሰውቀው ውጤቱስ፣ ዋጋ ካለ ለምንድን ነው ይህን ነገር ለእኛም የሚያላከችልን? ቆይ ምንድን ነው የምትለው? የሳት ሁላችንም አብረንባት ነበር። እማዬን እየጎዳናት ነበር። ያቺ ሰይጣን ይግመጥ እኛም እንድንነሳባት አደረገችን። አአ አሁን ስምሩን እማዬ እያልሻት ነው። አሁን እናታችን ሆነች ማለት ነው? አዎ እማዬ ልክ ነበረች። የሳት ቆይ ከእኛ እኩል ልታደርጋቸው የምትፈልጋቸው መንታዎቹስ እ እነዛ መንታዎች ከኛ ጠላቶች ጋር እየሰሩ እንደሆነ ታውቂያለሽ? ጉድ እኮ ነው። በቀላሉ ትቀየሪያለሽ እንዴ? እንኳን ደህና መጣችሁ። ዞር በይልኝ። ሂክመት ሂክመት፣ የት ነው ያሉት? ገና አልመጡም እንዴ? ቆይ ምንድን ነው ነገሩ? ችግር አለህ? አንቺ ግን በጣም መጥፎ ሴት ነሽ። ምንድነው ቆይ ያደረግሽው ንገሪኝ። ሥርዓት ያሽ። አባዬ እችን ሴትዮ አሁኑኑ ከቤት አስወጣት። ይሄ ንግግር ነበር ይናፈቀኝ። ስሚኞ ዜሮን ያይት አንቺ ደስተኛ የምትኝበት ምክንያት የለም። እንደውም አንቺ ነሽ መሄድ ያለብሽ ከዚህ ቤት። ስሚ ህክመት ሁላችንም መረጋጋት እንድንችል፣ ውሼር ያለው ቤት ለምን አትገቢም? ግልግል ምንድን ነው የምትለው ምን እያልክን ያለው? ይሄ ምን ማለት ነው? የእውነት እንደዚህ እያልከኝ ነው? አዎ፣ ውሼር ያለው ቤት መሆን የሚፈልግ ሰው ካለ እዛ ሄዶ መኖር ይችላል። ይሄ እኔ ቤት ነው። እኔ እዚህ ነው የምኖረው። በጭራሽ አልሄድም። ይሄ የአንቺ ቤት አይደለም። ይሄማ የኔ ቤት ነው። አዎ እውነቷን ነው፣ የእሷ ቤት ነው። እውነቴን ነው። ካርታው የቤት እቃው ሁሉ ነገር በእሷ ስም ነው ያለው። የዚህ ቤት ግማሽ የእሷ ነው። እንዴ አያቴ፣ ግማሹማ የእናቴ ነው፣ ግማሹ ደግሞ ያባቴ ነው። አይ ማሬ፣ እንደዛ ማለት አይደለም። አንቺ እንዳሰብሸው አይደለም ማለት። ሄክመት ሄክመት ስለዚህ ጉዳይ ማስረዳት ትፈልጊያለሽ? አንቺ የተሻለ ታስረጃለሽ። ኒያየት ውዳይ፣ አንቺ አስረጅ። ምንድን ነው ነገሩ? ተናገሩ። ምንድን ነው የምታስረጂው? ልናገር። አሁን ሱምሩ የሀብቷን ግማሹን ለሂክመት አስተላልፋለች፣ ግን አንዳችሁም ይሄንን አታውቁም ነበር። አይ አይ ወይዘሮ ኒያየት፣ ስምሩ መቼም እንደዛ አይነት ነገር አታደርግም። አደርገዋለች፣ አደርገዋለች፣ አዎ አደርገዋለች። የእኔ ሞኝ ልጅ ድርሻዋን ለሂክሜት ሰታታለች። አያቴ ምንድን የምታወሪው? እውነቴን ነው። እኔ ውድ ሳት ታውቃለ አይደል ሳሚት አክሱ ሄዳ እንደነበረ? አዎ በዛ ጊዜ ስለምንትያዎቹ አወቀች። ከዛ ወዲያው ተመልሳ መጣች። ግን በዛ ጊዜ ስለ ሁሉም ለማንም አልተናገረችም። ይልቅ ይህንን መረጃ ደበቀች፣ ስምሩን ልታስፈራራበት አቀደች እና መጀመሪያ ግማሹን ሀብት ወሰደች እና ከዛ ቁሳቁሶቿንም ወሰደች። ይበልጥ ነች። ከዛ በኋላ ነው ለሁሉም ሰው የተናገረችው። እውነቷን ነው። እውነቴን ማ? እውነቴን ነው። ታዲያ እንዴት ነው ግማሹን የራሱ የምታደርገው? ከፈለግ ከራስህ ሄደ ማረጋገጥ ትችላለን። ስለዚህ ከመጀመሪያው ጀምሮ ስለዚህ ነገር ታውቂ ነበር፣ ግን ትናገሬ አልፈለግሽም አይደለም? አዎ፣ ለማንም ሰው ደግሞ አልተናገረችም። ለአንተም ቢሆን አልነገረችም። ስለዚህ የእናቴን ጌጣጌጦች ወስደሽ እና አድርገሽ ስምሩ ሰታይ ነው አልሽ አይደለ እና አንቺ ስምሩን አስፈራርተሽ፣ እንደዛ ነው። ቆይ ግን አንተ ማንህና ነው እንደዚህ የምታናገረኝ? ንገረኝ እስኪ። አዎ የእናቴ ነው የእናቴ ነው ይሄ የእናቴ የእናታችን ጌጥማው ስለዚህ ወሰድኩት። ምን ነው ችግር አለ?